ክበሮች ግን ምን ያማቸዋል እንዴ? አብሽ እኮ ትናንትና እሮታን ያደረጋት እኮ ፕራንክ ነው አይደል? በመጀመሪያ ተናግሯል። ከዛ በመጨረሻም ሮታ ፕራንክ ነው አዎ። የሆነ ቃላቶች ተናግሮ ሁላችንም ትንሽ ቅር አስሮናል። ግን ቢሆንም በቃ ያንን ነገር ይፈጠራል። አንድ ሰው ደግሞ ሰው እስካሁን ድረስ ይሳሳታል። ከሰው ልጅ ስህተት ከብረት ዝገት አይጠፋም ሲባል ሰምታችሁ አታውቁም እንዴ? በቃ አብሬ ሼሮታን አዋረዳት፣ አብሬ ሼሮታን አዋረዳት። ምንድን ነው ያዋረዳት? እነሱ መቼም ቢሆን አይዋረዱ። የምትዋረዱ እናንተ ናችሁ። እሺ ዝም ብላችሁ ያልበላችሁን የምታኩ ስራችሁ ብትሰሩ በጣም ጥሩ ነበር ማለት ነው። እሱ ስሩ ብሎ ስለፈቀደ እሱ እንደዚ እንደዚ ብሎ ስለፈቀደ አንደኛ በቃ መንገድ ሳታቸው። ኧረ ፈጣሪያቸውን ፍሩ። ወላሂ በጣም ሀራም ነው። ሩታ ከማንም ከማንም አልደረሰችብንም ከማናችንም አልደረሰችን። የሚሰሩ በራሳቸው አይዲያ የሚንቀሳቀሱ በራሳቸው አይዲያ ነውና ስለዚህ እነሱ ለእኛ አይዲያ ስለሰጡ እንዲሁም እያበረታታና አዎ፣ መጥፎ ነገር ከሰሩ መጥፋቸውን ሸፍኑላችኋል። አል አደለ ሸፍኑላቸው ሳይሆን የሆነ ስህተት ካያችሁ ይሄ ነገር ስህተት ነው፣ በዚህ በዚህ ነገር መስተካከል አለበት ብላችሁ መናገር አለባቸው።

እና እንግዲህ አንዳንድ ተጋሮች ያው ብዙ ነገር እያሉ ምንም እያየው ነው በኮሜንቱን ቪዲዮውን የሚሰሩ አሉ አብሬሽ አዋረዳት ሩታ ተዋረደች ልክል እኳን ነገራት ረተወ ላይ ፈጣሪ ፈሩ አንዳንዴ ይሄ ዩቱብ እኮ ሲቀር ይቀራል አይደለም ለመልካም አንዳንድ መልካምነት ስ ተናገሩ መልካም ነገር አውጡማት ማተን ሩታ ምንም መስሪያ ይታያትም ይኸውላችሁ ዛሬ ደግሞ በኢንስትግራም ቀረረረ ብላ መታለች በቃ እየሰሩ ነው እየሰሩ ነው ርጉዝ ናት፣ ርጉዝ ናት፣ የሁለት ወር ደሆነ ሶስት ወር ደሆን ደግሞ የአምስት ወር ናት፣ የአራት ወር ናት፣ የምንድናት የምንድናት እያላችሁ ወይም ምንላቸው የምልላቸውን እምታኩ እስቲ እናንተ እኮ ሴት ናቸው፣ ነግጧት ምን እንደሚደርስብና አንወቅም። አይደለም ያለነ በሰው ሀገር ነው። በተለይ ደግሞ እኔ እንጃ። እናንተን እኛ እንመልሳለን። የአብርሽና የሩታ በጎች የምትሉ እናንተ ምንድነ የምሰሩ? እናንተ የምታስተምሩ ቁራን ሐዲስ? ኦኬ እናንተ የምታስተምሩኝ ቁራን ወይም ሐዲስ ከሆነ አይ እህቴ ልከናትን የመወደ ራሴ ልመለስ ባድርግ እናንተ ቁጭ ብላቸው እንዲሁም ከኛ በላይ በጣም የምሰሩት እናንተ ናቸው። ወንጀል ማለት ከወንጀል ላይ ወንጀል የምሰሩ። እኛ ግን እነዚህ ልጆች መጥፎም ሰሩ አሁን መጥፎ ከሰራነ አንድን ሰው እንረግጣለን። ለምንድ ነው አብረሽ ሩታን የምታሰድባት? አዎ አብረሽ እኮ ትክክል አይደለም። ሩታን እያስረገጣት ነው ሩታን። አዎ በጣም ከመጣች አንስተ አንድ ቀን ሩታ እንደዚህ ናት ብሎ አንድ ሰው አስተያየት ይሰጣት የለም ኢላ ሩታን የራሷ ፋሚሊዎች የምንወዳት እንደዚያ እንደሆነ እንጂ ሌሎች እኮ እንዳለ አስር ሺ አምስት ሺ ስምንት ሺ ነው ኮሚት የምትሰጥበት ቲክቶክ ትዘቀዘቃለች። በዩቱብ እንዳለ አድርገው የሚያረጓትን እያየን ነው። ግን አንዳንዴ ደግሞ ወደ ራሳችን አንዳንዴ መለስ ስንል ዩቱብ ሲቀር ይጠራል እንተወዋለን፣ እና ስለዚህ የሁሌ የአእምሮ ጸጸት ከሚሆንብን ነው ዩቱብ ነው አውቃለሁ፣ ሶሻል ሚዲያን አውቃለሁ፣ እንደዚህ አስተያየት መስጠቱን አውቃለሁ። ቢሆንም ግን አብዛችሁት እናንተ ልክኛ ሴት ልጅ ነገ ጠዋት እንደማንወልድ እህቶች እንደሌሉን የእህቶች ልጆች እንደሌሉን በተለይ በተለይማ ደግሞ ወላይ ልጅ የሌላቸው ሰዎች ጣውሳ ነው የሚለኝ፣ ግን ቢሆንም በኖረኝ ግን በጣም ፈጣሪ እንፈራለሁ፣ በጣም በጣም ይህን ነገር ባረግስ እንዲህ በነገር ባረግስ ወይ ነገ ጠዋት ለእኔ ቢደርስብኝ ስብኝ እያፈራለሁ። ግን በጣም ብዙ ሰዎች ልጅ የሌላቸው ወይም ተስፋ አንወልድም አናገባም ብለው የቆረጡ ሰዎች ሰዎቹን የሚያረጓቸው ማድረግ ወላሂ እኔ በቃ በራሴ እንትን ስላልከ በራሴ ስላቸው ለምድር ግንዴ ይህን ያህል ክፋት ምን ነገጧት? አይወልዱም ወይስ አንወልድም ብለው ተስፋ ቆርጠዋል። እንደዚህ ብዬ ነው ያሰብኋቸው። እና እባካችሁ ሰዎች ሰዎች ተመለሱ። አብረሽ እና ሩታ ትናንት የሰሩት ብራንክ ነው። አሁ ሩታን እያሰደባት ነው። እንደገና ደግሞ የሩታ ልጅ እንደዚህ ነው፣ የሩታ ያረገዘችው ከነዳኒ ነው፣ ከነ ይሳቅ ነው ምናምን። እንዴ እናንተ ዝም ብላችሁ ካገኛችሁት ወንድ ጋር ነው እንዴ የምትተኙ? እሩታ በጣም የተከበረች ናት። እናት አባቷን አይቶ ልጅቷን ማየት ይቻላል፣ አይደለም በጣም እናት አባቶቿ ደስ የሚሉ ሥነስርዓት ያላቸው ትልቅ ሰዎች ሽማግሌዎች በጣም ስነስርዓት ያላቸው ናቸው። እና ስለዚህ እናት አባቱን አይቶ ልጅቱን ማየት ይቻላል። እናቲቱም ተናግራለች ሩታዬ አታኮ ጓደኛ የላትም ትምህርት ቤት ከቤት መጣች። የምትጫወትም ከእህቷ ጋር ነው ከነ ሚላት ጋር ነው ብለው ተናግረዋል ዘመዶቿ ማለት ነው። ሚላት ነው ራሷ ተናግራለች። እና ልጅቷ ምን አድርጎን የምትሏት? አረ ተስራበት። ለነገሩ እሷ መስሚያ ወጣት ነው። እሷ ምንም ነገር ለነገሩ፣ ተሳዳቢ ለራሱ ለሰው የምንቆፈረው ጉድጓድ ለራሳችን ነው የምንገባበት። ማንም ማንም አይገባበትም። መሮች ይኸውልሽ፣ እኛ ከዚ ሁለት ዓመት ምንም ነገር ሳንሰራ እሷ በሁለት ዓመት ያው እንደዚህ ቀብረር ብላ አምሮባት ይሄዳል ባሏን ሚዛ ተሰድባም አርግዛም። አሁን ደግሞ እንግዲህ እንሻላ የዛሬ ስንት ወር ደግሞ እንግዲህ ያው ዘጠኝ ወር ማለት ነው ገጧት ነው እና የዛሬ ስንት ወር ደግሞ ተወልዳለች። እንግዲህ እንሻላ በሰላም አላህ ይገላግላቸውና የልጅ እናትና የልጅ አባት ሊሆኑ ነው። እኛ ግን እንደተሳደብ ነው። ሁሌ ሁሉ በቃ ከሰው ራስ አንወርድ ሁላይ፣ ከሰው ራስ ግን ደግሞ አንወርድ እና ተዋቸው፣ ይስሩበት፣ ይኖሩበት። አስተያየት ስጡ። በቃ ስሩ ተብላችኋል አይደለም? አብሽ ደግሞ አንዳንድ ሰዎች ለምን ነው አብረሻ ብታል የሚያሰዳት? ለምን መልስ የማይሰጥ አብረሽ? መቼም ቢሆን መልስ አይሰጥም። ለምን? ይሄ ስራ እስከሆነ ድረስ ስራ ነው። ስራችሁ ደግሞ ትቆጣላችሁ። የትናንትኑ በቃሱ ለዩቱበሮች ዙሪያ ጥምጥም ነው የተናገረ ዙሪያ ጥምጥም ስላቸው ያን በአንዳንድ ሰዎች በዙሪያ ጥምጥም ይናገራሉ፣ በአሽሙር እንደዚያ እንደዚያ እያደረጉ እና ለገባው ሰው። አዎ ሁላችንም ደንግጠናል፣ ታምዙር እንዳየን በጣም ደንግጠናል። ግን ቢሆንም በቃ ስንገባ ደግሞ ኖርማል ነው፣ በቃ ፕራንክ ነው። እርታን ማረጋት በቃ ቀለል ያለ ፕራንክ አድርጋት፣ እንደዚህ እንደዚህ ያለ ፕራንክ ስሩ እየተባለው ይድልና። እሺ እንግዲህ ዩቱብ ከፍተው ምን ይስሩ? እናንዳንዴ ወደ ራሳችን እንመልስ ነው የምላችሁ፣ ቤተሰቦች እንግዲህ፣ ዛሬ ሩታ እንደሰጠራሽ ነምታለች አብሬሽ፣ ደግሞ ራሱን አሻራ እያስቀመጥ ነው ትናንትና፣ መስ የምትባል ላክስታች ልጅዳት ምናምን ነገር ብሎ ቻናል ከፍቷል። በጣም ኤፍሬም፣ አብሬሽ፣ ሩታ ሆነው በአንድ ላይ ሆነው እንግዲህ እንደዚህ ፈታ ዘና ብለው መጥተዋል። በጣም ደስ የሚል ቪዲዮ ነበር። ለማንኛውም እናንተ እናንተ እንትን አትከፉ። ምንም ይሆን ይሆን በሩታ ምንም ነገር ሩታ ምንም ምንም አትሆንም። አዋቢሽ አንዳንድ የሚናገረው ነገር አንዳንዶች ትንሽ የሆነ ስህተት ነገር ያወጣል። ይሄ ደግሞ የሰዎች ሆነ ደግሞ የማይሳሳት የለም እና ቤተሰቦች እንግዲህ የትናንት ነው ቆይታ ይሄ ነበረ። ትናንትና በጣም ብዙዎቻችን ተናደደ ነበር። እኔ ሞላ በጣም ነበር የደነገጥኩኝ በጣም በጣም ግን የሩታ ወደ እየገፋ ነው አይደለ አራት ወርም ሆነ አምስት ወርም ሆነ ደግሞ ሰሚ እንደዚህ ወሬ ነው ብላ ደግሞ እንድትነግራችሁ ደግሞ አማራችሁ እንዴ? እና መናገር አይጠበቅባትም። ጎበዝ፣ የኔ ነብር፣ የኔ ጀግና ማለት፣ የኔ አንበሳ። እና ቤተሰቦች ላይክ እያደጋችሁ ሰብስክራይብ እያደጋችሁ አዲሶች ሰዎች ከሆናችሁ አበርታት። እወዳችኋለሁ። ማታ በሌላ ቢሮ እስከምንገናኝ ደህና ቆዩ።